እንጀምራለን። ካፕካት እንዲ ምርጥ የሆነ አፕሊኬሽን ነው ጋይስ። ይህን አፕሊኬሽን በመጠቀም ጀማሪ ሰዎች በተለይ ዩቱብ ቪዲዮዎቻችሁን የቲክቶክ ቪዲዮዎቻችሁን እንዲሁም ደግሞ ለዩቱብ የሚሆኑ ማጫጭል ቪዲዮዎቻችሁን ኤዲት ማድረግ ትችላላችሁ። በጣም ብዙ ብዙ የሆኑ ጋይስ ጋይስ እንግዲህ ከላይ ሴቲንግ ምልክት አለ ሴቲንግ ምልክት አድ ዲፎልት ኢንዲንግ የምትለዋን ነገር በማጥፋት ጀምሩ ስራችው ካልሆነ ደግሞ ያው እሱም ባታጠፉትም ውስጥ ላይ ቪዲዮቻችሁ ኤዲት ታደርጋችሁ ኤክስፖርት ካደረጋችሁ በኋላ ማጥፋት ትችላላችሁ ማለት ነው ጋይስ ሶ ያሳን ነገር ማጥፋት እና በዛ ጀምሩ አሪፍ ነው ምን እንደሆነ ደግሞ ለማስረዳት ያክል ወይም አብርቼ ላሳያችሁ ማለት ነው። እንደዚህ አብርቼው ከዛ ምን እንደሆነ ይሄ ነገር ውስጥ ላይ ችግሩን ስታውቁት በኋላ ታጠፉታላችሁ። ስለዚህ አሁን ቀጥታ ወዴት ነው የምንገባው? ቪዲዮ በማስገባት ነው፣ ኢምፖርት በማድረግ ነው። ለምሳሌ እዚህ ጋር አንድ ቪዲዮ አለ። እሱን ቪዲዮ ላስገባና ከስር ሀደ የሚላለ ስለዚህ እሱን አድርጌ እንደዚህ ምንስ ያው እኔ እናንተ ለማስተማር ስለሆነ ዳር ላይ ሚውት እሺ ጋር ማለት ነው። እሺ ጋይስ፣ እንግዲህ አሁን ወደ ካፕከት አፕሊኬሽን ውስጥ ነው ያለ ነው። ስለዚህ እዚህ አፕሊኬሽን ውስጥ እንግዲህ በተደጋጋሚ እንደተናገርኩት ብዙ ነገሮች ናቸው ያሉት፣ ግን አሁን መሰረታዊ የሆኑ ነገራቶች ማወቅ ያለብን ማለት ነው። አንድ ጀማሪ ዩቲዩበር ወይም ደግሞ ቲክቶከር እንዴት ማድረግ ይችላል የሚለዋል። ፍጹም ጀማሪ የሆነች ልጅ እንደፈለጋችሁ መጠየቅ ትችላላችሁ። ደጋግሜ ማስተማር እንችላለን ማለት ነው። ሶ እዚህ ጋር ምንድነው የሚሆነው? ልክ እንደገባችሁ የተለያዩ ኢንተርፌቶች ይኖራሉ። ከታች ኤዲት፣ ኦዲዮ፣ ቴክስት ኦቨር ላይ ቴክ ናም የሚሉ ምኖች አሉ። እነዚህ ባሮች ናቸው፣ ሜን ባር ታከት ሜን ባሮች ናቸው። ከላይ ደግሞ የተለያዩ ሰባት መቶ ሀያ ፒ ምናምን የሚል የቪዲዮን ኳሊቲ የሚገልጽ ለምሳሌ አራት ሰማንያ ላይ ብናደርገው ይሄ ኖርማል ዴፊኒሽን የሚባል ነው። ለክፉ አይደልም። በዚህ ቦታ ላይ ስናደርገው የቪዲዮችን ሳይዝ በኋላ ሲጫን አንስ ያለ ይሆናል፣ ሼር ለማድረግም ቤተር ነው ይላል። ሌላው ሰባት መቶ ሀያ ላይ ስናደርገው ደግሞ ምንድነው የሚሆነው? ይሄ ስታንዳርድ ዴፊኒሽን ነው፣ ሪዞሉሽን ቲክቶክ ቪዲዮ ቲክቶክ የሚሰሩ ሰዎች ይመርጡታል ሶ እዚህ ጋር መጠቀም ይችላል። በተለይ እስከ 3 ደቂቃ ምናምን የሆነ ቲክቶክ ቪዲዮ እንዲሁም በጥሩ ከእንትን የተቀረጸ ከሆነ፣ ለምሳሌ ሲቀረጽም ከፍ ባለ በኤችዲ ፊልም ከተቀረጸ ከመቶ ሀያ ላይ ብታረጉት፣ እዚህ ጋር ትንሽ ቀንስ ብሎ ነገር ግን አሪፍ የሆነ ኢፌክት ይሰጣቸዋል ማለት ነው። ሌላው ደግሞ ይሄን ኖርማሊ አስር ሰማንያ ብዙ ጊዜ ለቲክቶክ አልቲሜት ቪዲዮ ኤክስፒሪያንስ ነው ይሄ ደስ የሚል የሆነ በጣም የጎላ የሆነ ቪዲዮ ነው የምታገኙት። እዚህ ጋ በዚህ ሴቭ ስታደርጉት ብዙ ጊዜ እስከ አንድ ላይ ምናምን ቪዲዮችን ለቲክቶክ እና ለዩትዩብ ሾርትስ ሲሰሩ በዚህ ላይ ብታደርጉት አንደኛ እስከ አንድ ላይ ጋ ያለ ቪዲዮ ብዙ ሜጋ ባይት ስለማይሆን ስለዚህ ከዚህ ብስትወዱ አሪፍ ነው። ሌላው ከታች ፍሬም ሬት የሚል አለ ፍሬም ሬቱ ያው ሰላሳ ላይ ይሁን ባይ ዲፎልት እዛው ላይ መቀመጥ አለበት ኮድ ሬቱም ሪኮመንድ የሚለው በቂ ነው ማለት ነው። ከዛ ምንስ ነገሮች ካስተካክል ወደ ኤክስፖርት የሚለውን እናንተ ቪዲዮአችን እንጂናለን ይሄ ይመስላል መግቢያ ላይ ያለው ማለት ነው። ሌላው ከስር ያቀርኳችሁ ኤዲት ኦዲዮ ማስገባት ለምሳሌ ኦዲዮ እዚህ ላይ ማስገባት ተፈልኩኝ የተለያዩ ሳውንድስ ሳውንድ ኢፌክትስ አንዳንድ ከጀርባ ሆነው። ከቪዲዮ ጀርባ ሆኖ የሆነ የሚያሳምሩ የሆኑ ድምፆች አሉ። ልክ እንደዚህ አይነት ነገሮች የመሳሰሉትን ማስገባት ለምሳሌ እዚህ ቪዲዮች ላይ እንደምትመለከቱት ማለት ነው። እንደዚህ አይነት ድምፆች እና የመሳሰሉትን ማስገባት እንችላለን። ቪዲዮ ኤዲቲንጋችንን በጣም የሚያጣፍጥ ነገር ነው ይሄ እነዚህ ነገሮች። ሌላ ደግሞ ሳውንድስ ሚዲያ ውስጥ ገብተን ሳውንድስ ሚዲያ ውስጥ ገብተን ከፈለግን እዚሁ ላይ ያለውን ካሜራ ደግሞ ስልካችን ውስጥ ያዘጋጀ ነው ካለ ዲቫይስ ሚዲያ ውስጥ ገብከን ነው ነገር ካለ የቀረጸ ነው ነገር ካለ ማስገባት እንችላለን፣ ነው እዚህ ውስጥ ማለት ነው። ሌላው ከቲክቶክ የመጣ ቪዲዮ ካለ ፋቮራይት ውስጥ ማለት ነው እንደዚህ ገብከን ወደ እንትን እንችላለን ጋር ይመስላል። ድምጽ ማስገባት እንዴት ይሆናል? የሚለው ማለት ነው። ሌላው ኤክስትራክት እንይላለን። ኤክስትራክት ማለት ደግሞ የሆነ እንትን እናስገባለን የሆነ ቪዲዮ አስገብተን ድምጹን እና ቪዲዮን መለየት ለምሳሌ የዚህንም ይቻላል። ክሊክ ካደርግነው በኋላ ቪዲዮን ወደ ጎን ወደ ጎን ይዘን ኤክስትራክት የሚ እንፈልጋለን ማለት ነው። ይ ኤክስትራክት ወዲያው ይላል። ልክ እንደዚህ ትንሽዬ ቁጥር እና ድምፅ እና ቪዲዮን እያይልናል ማለት ነው። ይህ ራፍ የሆነ ነገር ነው የሚነገርኳቸው ያለሁት ምክንያቱም ይው ልክ እንደዚህ ማለት ነው። ቪዲዮ ለብቻ፣ ድምፅ ለብቻ። አሁን ከዚህ ውስጥ ከፈለኩ ቪዲዮን አጥፍቼ ድምፅ መጠቀም ይችላሉ። ለምሳሌ ቪዲዮን ድሌት ብለው አያቸኋለ። ድምፅ ብቻ ድምፅ ብቻ ለሆነ ፐርፐዝ መጠቀም ይችላለሁ ማለት ነው። ካሉን ደግሞ ድምጽና ቪዲዮን አንድ ላይ መጠቀም እንችላለን። ሰው በጣም ወሳኝ ነገር ነው ይሄ። ይሄን መጠቀም ድምፁን አውጥተን፣ ለምሳሌ እዚህ ቪዲዮ ላይ ሌላ ድምጽ መጥተን የሆነ ቪዲዮ እንጥልና የሱን ድምፁን ብቻ አስቀርተን ቪዲዮ ልክ እንዳሆነ ማጥፋት እንችላለን። ይሄ ኤክስትራክት ይባላል። ሌላው ደግሞ ሪኮርድ ማድረግ እንችላለን አዲስ ነገር እዚህ ውስጥ ለምሳሌ ቪዲዮ ቀርፀን። ድምፅን ደግሞ እዚህ ጋር ሪከርድ ማድረግ ከፈለግን ልክ እንደዚህ ይቺ ምልክት በመጫን እንትን ማለት እንችላለን። ቪዲዮ አዲስ ድምፅ እዚሁ ላይ ቀርጠን ፀዳ ያለ ድምፅ ነው ባይዘ የሚቀርጠው ካፍል እሱ እዚ ላይ ማስገባት እንችላለን። ወይም ደግሞ ድምፅ ከሌላ ቦታ መጨመር ይቻላል። ይሄ ሪኮርድ የሪኮርድ ጥቅም ነው ማለት ነው። ብዙ ብዙ ኢፌክቶች አሉ እዚህ ጋር። ይሄ ቴክስት መጨመሪያ ነው። ቴክስት ጡት መጀመሪያ ነው እዛ ጋ እንደዚህ ነው ጋ መጀመር እንችላለን። አሁን ዋናው ነገር ምንድን ነው? አሁን አስፔክት ሬሾ ነው። በተደጋጋሚ ው እያስተማርኩ ነው ስለ አስፔክት ሬሾ ብዙ ጊዜ ዝ ኤዲት ስናደረግ እንግዲህ ኤዲት የምናደርገው ነገር ወይ ለዩትዩብ ነው ወይ ደግሞ ለቲክቶክ ነው። ለዩትዩብ ሲሆን በሁለት ሳይዝ ይሆናል። ለዩትዩብ ሲሆን በሁለት ሳይዝ ይሆናል። አስራ ስድስት በዘጠኝ እና በዘጠኝ አስራ ስድስት ይሆናል። ለቲክቶክ እና ለሾት ቪዲዮ ግን በዘጠኝ አስራ ስድስት ቢሆን አሪፍ ነው ማለት ነው። ቢቻል እንደዛ ማድረግ ይቻላል። ወይም ደግሞ በቃ እንደዛ ነው ማን ያለበት ኖርማሊ የሚሻለው ስለሆነ ማለት ነው። ሙላችሁ ፈልጌ ነበረ አንዳንድ ጊዜ የሆኑት ቪዲዮዎችን ብለን በቲክቶክ እና በሾርት ቪዲዮ እንትን ላይ አስገብተን ነገር ግን ቪዲዮዎቹ መሀል አካባቢ እና ባክግራውንድ የምንጠቀምበት ለምሳሌ አስፔክት ሬሾ እኛ የፈለግ ነው ለቲክቶክ እና ሾርት ቪዲዮ ነው ያው ዘጠኝ በአስራስድስት መረጡ። ከዛ ቪዲዮ ለካርጌ ዳርዳር የሚታየ ጥቁር እንዲጠፋ እንደዚህ ያደረገዋለሁ ማለት ነው። ከዛ በኋላ ይህንን በቃ አሁን እንዳለ መኮሰት እችላለሁ። ተስተካክማል። ድምጹን ነው ማስተካከለው እዚህ ጋር፣ ድምጹን እዚህ ጋር ተመለከቱት። እንደዛ ያለ ጨምሬ ማለት እስከ መጨረሻ ጨምሬ መጨረሻ አካባቢ ደግሞ ሄድና ሬዲስ ኖይስ እንደ ድምጹ እንዳይረብሽ ማድረግ ይችላል። ሶ ይሄ ነው ካሉን ደግሞ ካሉን ደግሞ አሁን ይሄ ለቲክቶክ እና ለዩቲዩብ ሾርት የተዘጋጀው ነገር ግን ይሄ የምትመለከቱት ቪዲዮ ከታችም ከላይም ጽሁፍ ይበዛበታል። ጽሁፍ በዝቶበታል። ሌላ ለምንድን ነው? ከቲክቶክ ላይ ነው ሪከርድ ያደረግኩት ጋር ይሄ ቪዲዮ። ስለዚህ ዳርና ዳር ያለው ነገር ለምሳሌ ላሳያችሁ። ይህኛው ፓርት ላይ ያለው ቴክስት ገጥ ያበላሻ ለይተን ያበላሻ በዚች ጉራ እንደዚህ ያለችዋ ቴክስት መሀል ላይ ያለው ገጽ ከቤ ላሳያችሁ ይሄ የሚፈልገው ይሄኛው ፓርት ነው። የበቀይ አረኩት ሰዎቹ ቁጭ ለሚታይ ከታች ይሄ ሰዎቹን ጽፉት ነገር ምናምን ለእኛ ምንም አይለቅ ነው። ስለዚህ ምንናክ እሱን ለማስወገድ ክሮፕ መጠቀም አለብን። አንዳንድ ጊዜ እንግዲህ የእናንተ ካብከት ላይ ክሮፕ እሚል ሊኖር ይችላል፣ ክሮፕ እሚል ሊኖር ይችላል። ነገር ግን እኔ አሁን አፕዴት ስላደረኩት መሰለኝ ትራንስፎርም ብሎ ነው የመጣው። ቪዲዮ ትራንስፎርም ላለው ትራንስፎርም ስገባ ሪሳይዝ ይላል እሱ ነው ከት አንዳንዶቻችሁ ተብሎ ይመጣ የሚችለው ማለት ነው። ክሮፕ ሶሪ፣ ክሮፕ ተብሎ አሁን ቅድም ያሳየኋቸውን ፓርት ከታችና ከላይ ያለው ፓርት ለማጥፋት እንደዚህ ከሰር ከሰር ቀስት ነገሯን ይልና ወራ እንደዚህ ይጠጋል ከጎንም ከጎንም ያለውን ጥቁር ፓርት እስኪጠፋ ትላለው። ከላይም ደግሞ ቀስት ምልክት ኮርነር እና ኮርነር ላይ ያለውን ከሁለት አንዱ ኮርነር ዝና የፈለግ ነበርች። አሁን ተመልከቱ። በነጩ ፓርት ውስጥ ያለው ቦታ ምንድነው? ቲክቶክ ሲናገሩ የነበሩ ሰዎች ናቸው። ከላይ እና ከታች ያለው ተጨማሪ ከታች ላይ ሰዎች ኮሜንት ጽፉ ያለው ነው። ከላይ ደግሞ ስለ ላይ ሞንጋስ ማለት ነው አፈልቆ ኦኬ ተመልከቱ። አሁን ይሄ ጽድቅ ብሎ ሰዎቹ ብቻ የሚናገሩት ፐርፓት ወጣ ማለት ነው። ነገር ግን እዚ ጋር ምንድነው፣ ዳርና ዳር ላይ ጥቁረት አለ። እንደምትመለከቱት ዳርና ዳር ላይ ምን አለ? ጥቁረት አለ። እሱ እስኪ አጥቶ ይላሳየው ፈሪጭ ሲፋር ማለት ነው ይላና

ከፓርቲ ብዙም ወደ ላይ ሳይጠጋ ምክንያቱም እዛ ሂዶ ደግሞ እንዳይሸፍን እንዲህ ማድረግ ይችላሉ። ከፊት ትኩረት ባዶ ከመሆን ጡፍ ያዘለ ነገር ከታች ደግሞ ያለፍተት ሰብስክራይበር የሚል ስቲከር ከብቼ ለምሳሌ ፎሎ ሌላው ከዚህ ውጭ ማለት ይቻላል በዚህ መልኩ ከሚሆን